እግዚአብሔር ከስንት ጊዜ በኋላ ማለት ነው። የምሬን ነው የምነግራቸው። ምክንያቱም ከስንት ስቃይ በኋላ ከስንት መከራ በኋላ በተለይ በቃ ተኬሚያ ህክምና ከተመለስኩ በኋላ እግዚአብሔር ነው የምላችሁ። በጣም ደስ ብሎኝ ነው ያለሁት እና አንደኛ ቆሚ መራመር ችያለሁ፣ ሁለተኛ ነገር በቃ ቢያንስ ብዙ ነገሮች አላምን ብዙ ነገሮች እና ዛሬ ራሱ ቤተክርስቲያን በራሴ እጄ ምናምን እና በጣም ነው ደስ ያለኝ ማለት ነው እንዴት ናችሁ ደህና ናችሁ ወይ ያስተጋባል እናንተ ድምጡ እና ውድ ቤተሰቦቼ ቤተሰቦቼ

እና ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እስኪ ገባ ገባ በሉ ላይክ እያደረጋችሁ እና ምን እንድላችሁ ፈልጌ ነው ድምጽ ይሰማላ እና ምን ልላችሁ ፈልጌ ነው። እኔ ወዶች ስልኬ ሁን ብቻ እየቃዥ ነው እና ተኪኔ ተመጣው በኋላ እግዚአብሔርን በጣም ብዙ ብዙ ለውጦች አለ ማለት ነው። ብዙ ልዩነት አለኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለስላደረሰኝ በጣም አሪጋ አመሰግነዋለሁ። ምክንያቱም ከብዙ ነገሮች ማለት በቃ ቢያንስ መራመርቼ እያለሁ የሆነ ነገር ቢፈጠር እሮጣለሁ። በቃ ምን ልበላችሁ እግዚአብሔርን ብዙ ነገሮች አሳልፌያለሁ እና እንግዲህ ለሁለት ዓመት አልራመድ ሁለት ዓመት ሁለት ዓመት እየሆነ ነው አልራመድ ምን አድርግ ነበር እና በልጅ ትከሻ ነበርኩ ማለት ነው። አሁን ግን ተራምጄ ራሴ ቡናን ራሴ ጠጣለሁ ምናምን ነገር እና እግዚአብሔር ይሙላችሁ። ሰው ብዙ ነገሮች ግማሹም ብዙ ነገር ያለ ሰውም አለ፣ እንደገና ደግሞ መልካም ሰዎችም አሉ ተጎን የቆሙ። ከልጅ ጋር ነው ማለት ነው እና በዛ ምክንያት እግዚአብሔር የተመሰገነው እንግዲህ እዚህ ዳርሻለሁ። እግዚአብሔር ይመስገን። በቃ እግዚአብሔርን አመሰግናለሁ አሁን ላይ ላይክ ሰብስክራይብ ያደርጋችሁ በዚህ ሰዓት በተለይ ሁሉ ጊዜ ምገባለሁ ማለት ነው። እኔ ወዶች ተረፈ በጣም ወዳችኋለሁ። በጣም ነው ማከብራችሁ። አንዳንድ ሰዎች ደግሞ ሙላብኮ ሙታ ነው ኢትዮጵያ ገብት አሟት ነበር ሙታ ነው የሚሉም አሉን። ለመናገር አሁን እኔ አልሞኩም፣ እግዚአብሔር ይመስገን። ገዳይም የሚያኖርም እግዚአብሔር ነው፣ እና እኔ አልሞኩም አለሁ። አሙ የነበረው ማንም ያውቃል ሶሻል ሚዲያ ላይ ማንም ያውቃል። ግን አሁን ግን እግዚአብሔር ይመስገን፣ እንደውም አሁን በእግሬ እራሱ እራምዳለሁ ማለት ይቻላል። ዛሬ እንደውም ቤተ ክርስቲያን እዬ ቆይቼ ነው የመጣሁት። ጊዜም ገና መጣም እኔን ቀድሜ የመጣሁት ማለት ነው እና እግዚአብሔርን ይመስገን እግዚአብሔርን አመሰግነዋለሁ። በዛ አጋጣሚ አባዬ ሮዛ፣ እነዚህ ዕድቱ በጣም ነው ማመሰግናቸው። ምክንያቱም እነሱ ነበሩት ስለታ ልጅ የጎን ያሉት በተለይ አባዬ ቃሊቱ እውነቴን ነው ቃላት ያጥረኛል። እግዚአብሔር ይስጥልኝ። አብዛኛውን እሱ ነው ለደልጅ መጥናኛ ምንም የሆነኝ የነበረው ማለት ነው እና እግዚአብሔር ይመስገን። አሁን እንኳን ታስቧል፣ እንኳን ያው ሰው ነኝ ሰኩ ናቸው ትወድቃላችሁ፣ ስነሳላችሁ። ግን እግዚአብሔር የተመሰገነ ይሁን አትሉ ምንም አልሆንም ብዬ ተስፋለኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ምርጦቼ ማለት ነው።